እና በዚህ መልኩ መጠተናን እንዴት ናችሁ? ደህና እንግዲህ ለሙስሊም ወገኖችም እንኳን አደረሳችሁ ለሙባረክ ብያለሁ። ያው በሰአቱ ሳላትገባነ ይቅርታ ለክርሰሁዶ እምነት ተከታዮች በሙሉ ደግሞ እንኳን አደረሳችሁ። ለናሳቸንስትሪን ግማለም ልደቷ እንኳን አደረሳችሁ። እንኳን አብሮ አደረሰን። እንዴት ናችሁ? ልጅ ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አሳለፋችሁ? ኢዱያላችሁ እንዴት ነው? እንዴት አለፈ? እኛጋ እንግዲህ ይሄን ይመስላል እና ምን ሆነው ነው ያቆብ? የመንቀፍ እየመጣ ነው መሰለኝ ሄ ያው እንግዲህ እኛ ኢድን ባረ ቤት አሳልፈን አሁን ወደ ቤታችን ተመልሰናን በዓልን በዚህ መልኩ እያሳለፍን ነው ግን ያው አብዬ እያበላሸ ነው ለምንድን ነው ኧረ እጁን ንብሽለት ልብሶን አበላሸ ተይው ይቀየርለታል እንብላ ዘባዲ አድርግላችሁ። ይሄው እንጀራ ደግሞ ቤታችን ጋግረን ነው እንጂ ገዝተን አንጠቀምም። ቤታችን እየጋገርን ነው የምንበላው የውጭ እንጀራ ስለሚያመን ነው። በቃ ሂድ ቁጭ በልዛ እጅለስ እጅለስ

ያው እንግዲህ አብረን እንቀርብና ደግሞ እንተያያለን። አሁን እንኳን አልተዘጋጀንበትም ለመብላት ነው የቀረብነው። አዎ፣ ለምንድን ነው? አረ በማንኪያ ወይ ፐርሽን ሁሉ አበላሽ አንተ። አጥንት እየጋጠ ነው እንግዲህ ያቆቤ። አረ በህግ አምላክ እንግዲህ አባቱም ስራ ቦታ ሆኖ አልተመቸውም፣ አልመጣም። ብቻችንን ሌሎችም አረቦቻቸው አይፈቅዱላቸው ብሎ ብቻችንን እያከበርን ነው። ህዊ ራያ ጋር አጉርሳችሁ። ኧረ በህግ አምላክ